ባለፉት የገቡት ሜሞሪ ካርዶች ችግር አለባቸው ለቸርቻሪዎች እንዳትሸጡ ተብሏል። ኦኬ አስባችሁታል። ግን ከአውሮፓ የሚመጡት ሜሞሪዎች ቀርተው እኔ የራሴን ሜሞሪ ስጠቀም እዚህ ሴብስ መስራት ተውና ውጭ መሸጥ ጀምራለሁ። ሀብታም መሆን አለው። ከዛ ሞቲቬሽናል ስፒች ይሰጣለሁ። ሀብታም አንቺን ከየት ነው እንደዚህ አይነት ድንቅ ድንቅ ሀሳብ ሚመጣልሽ? እናንተ እች ልጅ ከቀን ወደ ቀን እኮ እያስደመመችን ነው። ፖ ከዛ ሚሞርሽን ዘፈን እያስጫንሽ እያስገለበጥች መጠቀም ነው። ቆይ ከአንዱ ቪዲዮ ቤት ወደ አንዱ ቪዲዮ ቤት እየተመላለስሽ ተፍተፍ ልቲ ነው ወይስ ሌላ አቀዳለሽ? አ የሰው ሜሞሪ ነው ለካ ያለኝ። ጎበስ ቆይዘሽን ብን ማሰብ እየጀመርሽ እናንተ። የጋሽ አርባ ደርሷል። ሁላችንም ተጠርተናል። የድግስ ምግብ አብሮ ነበር ግን በላ ነው ማለት ነው። አለቃ እንኳን ሞቱ እያልሽ ነው። ኤዱ እንደዛ ለማለት ፈልጋ እንዳልሆነ ታውቃል እንቺ ደግሞ አለቃ ማታ ትነግርን የለን ምንድን የሚያስቸኩልሽ ኦቴ የእኛን አለቃ መስሏችሁ ነው እንዴ እኔ እኮ ያልኩት የድሮ ሚስቱ ምን አለቃ በድሮ ሚስቱ ተቀደመች ሁላችሁ አክብራ ሁላችሁንም ጠርታችኋለች አንዳችሁን ብትቀሩ ግን የጋሻ ጥንት ራሱ ይታዘባችኋል ጋሺ አጥንትትተው ነው እንደ ሄዱት። አረ ግዴላችሁም፣ ግዴላችሁም እች ልጅ ታስቀስፈናለች። እኔ የምላችሁ ግን አለቃ ይህንን ዜና ብትሰማ ምን ምትል ይመስላችኋል? ይውላችሁ፣ ራሳችሁ ላይ ጦርነት ማወጅ ከፈለጋችሁ ንገሯት። ብሬን አውቀዋለሁ። በቅኔ ንገሯት እያለ ነው። እኔ ብሬን በደንብ አውቀዋለሁ። ባለቅኔ ነው መርጌታ እ በደንብ ልንበላለው ማለት ነው። ብሬ እንደባለፈው እንዳታጎርሰኝ እሺ? መጀመሪያ ለመጎራረስ ድግሱ ላይ ለመገኘት ታሰቡበታል ወይ? እኔ በበኩል የጋሽዬን አርባ አልቀርም። ህሊና አይፈቅድልኝ። እኔ ግን በላት ጥጥ ታደርግና ከዛ ወደ ሴኩሪቲ ካሜራ እኔ በልች ሉ አልቀሽ፣ ወደ ቤቴ። የሁለት ቅምጦች ወግ እብዬ በዩቲዩብ ብቻ ናል። አንደኛ ቅምጥ የሚለውን ቃላት ተጠቀሙ፣ የመጀመሪያ ሚስቱ በሉ። ሁለተኛ ሄርሜላ ማወቅ ያለባት ይሄን ነገር ለማናችንም ጦስ ነው የሚሆነው። ካወቀች በቅናትና ብስጭት እርር ድብን ብትል ነው ደግሞ እሷ እርር ስትል ማየት የሚጠላ ሰራተኛ ያለ ይመስለኝ። አይ እርር ካምትል ባን ነግራትስ። እኔ ያረረ ነገር አልወድም። እናንተ ምንም አትጨነቁ። እኔ ሁላችሁ እርርም እንዳትል ድብንም እንዳትል አድርጌ ነግራታለሁ። ብቻ እናንተ አለቃን የማወቅ ዘጠኙ ጥበቦች ልትሉኝ ትችላላችሁ። በዚህ በዚህ እንኳን እተማመንባለሁ። ያው ጥበቦች ዘጠኝ ባይሞሉ ይቺ እንኳን አታገተ ለምንድን ነው የምትነፋረቀው? ቀን ቀንን እየወለደ እንደ ቀልድ የጋሼ አርባ ቀን ደረሰ። እና ከአንተ ህይወት ጋር ምን ያገናኘዋል? ወይስ ናፈቀ? ለምን አይናፍቀኝም? ጋሼ ማለት እኮ አለቃዬ፣ አባቴ ማለት እኮ ነው። ከናፈቀ በቃ አንዳንድ የጋሼ ልብሶች ይሰጠሃለሁ። ለአንተም ይጠቅመሃል። በጣም ቆንጆ ሀሳብ ነው። እንደውም ነገ አርባውን ስለሚሄድ የእሱን ልብስ ለብሼ እሱን እሱን እየሸተትኩ እሄዳለሁ። ወዴት ወዴት? የት እንሄዳለሁ ያልከው፣ እንደውም ነግርሻለሁ እያልኩ፣ እንደውም ነገሩን አቀለልሽልኝ። ነገ እኮ በቃ እንደ ድርጅት አንድ ላይ ሰብሰብ ብለን ልንሄድ ነው። ሳሚ ነገ የት ነው እንሄዳለን ያልከው? መልስልኝ። ጋሼ ጋር ማለቴ የጋሼ አርባ ጋር እንዴ? አንቺ አልተጠራሽም እንዴ ምን አይነት ብልግና ነው ሚስቱ እንዴት ነው አንቺን ሳጠራ የጋሽን አርባ የምትደግሰው ስብሰባችን እና ጉዳዩ ትላንት አትጎዳኝም ብዬ ንቅያት እናንተ አክብራችሁ ያለፍናት ቅምጥ? ዛሬ የዚህ ድርጅት ፈላጅ ቆራጭ ነኝ ብላ ደግማ ተነስታለች። ይቅርታ አለቃ፣ ቅምጥ አትበሉ ተብሏል፣ የመጀመሪያ ሚስቱ በሉ ተብሏል። እንከባበር፣ በሬ በሬ ነው ያለን። ቁም ነገሩ ጀማሪ ሚስት መሆኑ ላይ አይደለም ዋናው የመጨረሻ ሆኖ መገኘቱ ነው። ትክክል ነሽ አለቃ፣ ግን ዝም ያለ ሁሉ የተሸነፈ አይደለም። ስለዚህ ልትጠነቀቂያት ይገባል። እስኪ ማቋረጣችሁን አቁምና ሁለተኛ ሚስቱ ሐሳቧን ገጻ ትጨርስ። ከዚህ በኋላ የሚያቋርጠኝ ሰው ስራውን እንደማይፈልገው ነው የሚገባኝ። የመጀመሪያው ጥያቄ የመጀመሪያ ሚስቱ ማን ስለሆነች ነው። እኔን ለማሳጣት እንደዚህ አይነት ጥቃት የምትፈጽመው። የመጀመሪያ ሚስቱ አለች አልኩ እንዴ ቅምጡ አሁን የመጀመሪያ ሚስቱ ስቲ፣ የሰማሁበትን ጆሮ የላውስሽ። ከፈለግ ሹሳጁ ፈቅጄልሻለሁ። እሺ፣ ውሽማው ማን ስለሆነች ነው በድርጅታችን ላይ እንደዚህ አይነት ጥቃት የምትፈጽመው። ሄርሚላ፣ እንዴት ነው ግን የአርባ ቀን መታሰቢያ ጥቃት የሚሆነው? የድግስ ጥቃት ይባላል። ምን ነው የምርጫ ጊዜ እነ በየሰፈሩ ድግስ እያሉ እየጠሩን የሚሰበስቡን ድግሳዊ ጥቃት አይደለም። ግጥም አርገሽ በልተሽ ጥቃት ስትይ ትንሽ አታፍሪም? ድግሱን ቀድመው በልተው ጨርሰውት ቤት በኩል ተዳርሶን እባክህ ከምርጫ በኋላ ነው መበለጠችን ያወቅን። አሁን ቆዳችሁን ገፌ ከመበላው ይሄን ድግስ እንዴት እንደምናሰናክለው እንወያይበት። እንደ ህፃን እያሰብን ይመስለኛል። የድርጅቱን ጊዜ የግል ጉዳይን በመስራት ማባከን ያለበት አይመስለኝም። ሄርሚ ትክክል ናት። ተንቀናል፣ ተዋርደናል። እንዴት ነው ይሄን ድርጊት ችላ ብለን የምናልፈው? ብላ ብላ የምናቡ ሚስት ይቅርታ፣ ሄርሚ ቅምጥ እንደ ማፈር እንደ መደበቅ አርባውን ከደገሰች እርግጠኛ ነኝ እቺ ሴት ደግሞ በሬ አርዳ ድፎ ደፍታ ጥብሱን፣ ዝልዝሉን፣ ቁርጡን አድርጋ ነው የምትደግሰው እ ጊዜያችንም አባከናችን ካልቀረ እናሳጥረው። ምንድን ነው እንድናደርግልሽ የምትፈልጊው ብሬ? አንተ ሌላ ቢሮ ነው እንደ ያለኸው አልሰማህትም? እንደ አለችው ድግሱን ማስቆም እፈልጋለሁ አለች እኮ። አብረን መሰለኝ የሰማን ናት። በፈለገው መንገድ ይሁን ይህን ድግስ አስቆማታለሁ ግን አለቃ የመጀመሪያ ሚስቱ ብትኝ ማለት ቅምጡ እያለሽ ጋሽ ምናቡ ደረትሽ ላይ ሆኑ ቢሞት እስቲ አርገሽ አርባውን ትደግሻለሽ ይቅርታ እኔ እኮ የድግስ ቅደም ተከተል ስለማላቅ ነው ይቅርታ አጠፋው መሰል በቃ፣ እሺ መልቀቂያየን ጻፊልኝና እሄዳለሁ። እድሜ ሲደርስ ጡረታዬን መጥቼ ወስደዋለሁ። በቃ ጓደኞቼ ቻው፣ በቃ ሰናብቱኝ። ኤዱዋለቹ ትክክል ነው፣ ግን ቅምጥ የሚለውን አልረሳሁትም። አያችሁ እኔ ቅምጡ ባይሆን ኖሮ አልደግስም ነበረ። ስለዚህ የትኛውንም መሥዋዕትነት ከፍለም ቢሆን ድግሱን እናስቆማታለን። አንድ ሰውና አንድ ደጋሽ እስከሚቀርብ ድረስ እንፋን ለማታለን ወይ? ሳላውቀው የአብዮት ቅስቀሳ ላይ ተገኘ ወሰድኝ። ድሮስ አብዮቱ ለኢትዮጵያ እኔ ልደግስልሽ በሚል ስሜት የተነሳ ነበልባል። እናስ ይህንን ነበልባል ማን አጠፋው? ወጣቱና ገበሬው። እኛስ ያለቃችንን ነበልባል ተከትለን አብረናት ገደል መግባት አይገባንም? ይገባናል አብዮቱ ኢትዮጵያን ሳይሆን ልጇን ይበላው። በኋላ ከአዋቂዎች ጋር እኩል አወራለሁ ብለህ እንዳትበላ። ጋሻነት፣ እዚህ የሚመጣው ልጁን በልቶች ነው እንዴ? እኔ ኮሌጅ ሲለኝ ልጅ ፈልጎ መስሎኝ ነበረ። ወይኔ ተብረች ነበረ። አትዘባርቂ! ድሮም ለአብዮቱ መውደቅ ምክንያት እንደዚህ አይነት ሰዎች መኖራቸው። ጸጥታ! ከዚህ በኋላ የእናንተን እርስ በርስ መዘላለፍ የሚሸከምበት ትከሻ የለኝም። ለአቤቱ የሚጠቅም ሀሳብ ትሰጣላችሁ፣ አለዚያ አንዳችሁ ትንፍሽ እንዳትሉ። ምን እየሆነች ነው? አይ አለቃ፣ አንድሽ እንዳተነፍሽ ስላች ትንፋሿን ይዘው ነው። ከዛ መጨረሻ ምን ይሆናል? መጨረሻማ ፌንት አድርጋ ትወድቃለች። አንቺ ተንፍሺ ተንፍሺ። የጥሞና ጊዜ ብዬ ሰላሳ ደቂቃ ሰጥቻችኋለሁ። ከሰላሳ ደቂቃ በኋላ እንቀጥላለን። እኔ የምለው ግን አለቃ የእውነቷን ነው? ድግሱን የምናስቆምበት ሀሳብ ካላመጣችሁ ወደ ቤት አትሄዱም ያለችሁ የምን ማፈግፈግ ነው? አብዮቱ አፈግፋጊዎችን አይታገስም። እኛም በቃ እንደ ውጭ ሰው እንደ ባዳ ደግ ሰው ነበር እያልን እያወራን በቃ፣ ላንበላ ነው ማለት ነው። ላንበላ ነው ማለት ነው። እናንተ ማናችሁም ብትሆኑ የእሷን ቤት ምግብ እበላለሁ ብላችሁ ታስቡና ለእያንዳንዳችሁ መልቀቀ ይደርሳችኋል። ታዲያ እንደዛ ከሆነ ለምን አንቺ አርባውን አትደግሽም? እኔማ ማ ልደግስ አስቤ ነበረ፣ ግን አርባውን ብደግስ የቀን ነው ይመስላል ስለዚህ እኛ የምንደግሰው ሰማንያውን ነው። አንቺ ነሽ እንጂ የፉክክር መንፈስ ውስጥ የገባሽው። ሰውን ጥሩ ምግብ ከበላሹ ድግሱ የመጀመሪያው ሚስቱ ይሁን የሁለተኛው ሚስቱ የሚያውቀው ነገር የለም። በደፈናው የምናው ሚስት ባለሙያ ናት እያለ ነው የሚያወሩ። ጥሬ ይኑሩ ጥሬ። አልጫና ቀይ ወጥ የተለመደ ነው። እኔ ደግሞ ምስር ሰልችቶኛል። አለቅ፣ ስለ ምግብ እኔ ነኝ የማውቀው። ዋናው ሀሳቡ ነው እንጂ ቆሎ ታስቦ ለሟል። በቂ ነው። ይቅርታ ያብስራ ውሎሽን አትንገሪ። ይሄ ዝክር የምናቡ ትሰሙኛላችሁ። እዚህ ቤት ውስጥ ማንኛውንም ንግግር መፍተልም መቋጨት የምችለው እኔ ብቻ ነኝ። መፍተሉን ትችያለሽ፣ መቋጨቱን ግን እኔ እንደ ባል አደሉ ከፍያ አስቋጫዋለሁ። ለማንኛውም ሰላሳ ደቂቃ ሞልቷችኋል። ሁላችሁም ወደ ስብሰባ ተመለሱ። ዳይ ካላቢዎቱ አይነጋም ሌሊቱ ከነጋም በማግስቱ ውሸቱ እኮ ነው። እኔንም ያላንቺ አይነጋም ሌሊቱ ነበር የሚለኝ ሲያስጠላ። ቆይ ግን በአይነጋ እዛ ታድሮ ነበር ደነስ ግልጽ ነው። ስለዚህ ምንም ነገር ሳንወስን ማንም ከዚህ ቢሮ አይወጣ። ቆይ አለቃ፣ ለምን እዛው ድረስ ሄደሽ ድብልቅልቅ አለ ጦርነት ለምን አታስነሽ? ማ? እኔ ሄርሜላ ሞቼ ነው ቆሜ ነው ሰው ፊት መዋራጭ? ያለችው ሀሳብ እንዳለ ሆኖ ክብርሽን ስለማይመጥን ለምን ጋርዶች ቀጥረሽ አታስቀውጭ? ከእጅ አይሻል ዶማ ሉ ስራም አላጣ። አለቃ፣ እኔ ግን የተሻለ ሀሳብ አለኝ። ምንድን ነው? ለምን በድርጅቱ ስም ስፖንሰር አትሆኝም? ከዛ አስበሽን ሰው በተሰበሰበበት የዚህ አርባ የክብር የበሬ ስፖንሰር የሆኑት የአቶ ምናቡ ሚስት ወይዘሮ ሄርሜላ ሲባል አስበሽን። በሬ ውስጥ ምን አለ? ጥብስ፣ ዝልዝል፣ ሸክላ። የዚህ ሁሉ መነሻ ምንድን ነው? በሬው ያደር በሬውን ያሹ ማለት ድግሱን ተቆጣጠር ነው ማለት ነው። አይሆንም። ስፖንሰር ቢሆን ድርጅቱ የእሷ ነው የሚመስለው። መታው ነገሬን ከተተው ይላል ሀገሬ ሰው። እንዳልሰማ ዝም ብትይዝ በቃ። ቆይ ቆይ፣ ምን ለማለት ፈልገህ ነው? እና እንደ ሰጎን ጭንቅላትሽን አሸዋ ውስጥ ቀብረሽ ዝም በይ ጭጭ በይ እያልካት ነው ሳሚ? ልክ ነው፣ ነገሮችን ዝም ስላልናቸው ሁኔታዎች አይቀየሩም። ሰጎን ጭንቅላቷን አሸዋ ውስጥ የምትደብቀው ለመደበቅ ሳይሆን እንቁላሏን እኩል ሙቀት ማግኘታቸውን ለማረጋገጥ ለእኛ ማለት አኮ ነው እናመሰግናለን አለቃ ወይ በቃ ከጎኑ ቀውጢ ፕሮግራም አዘጋጅ ድብላቅላቅ ያለ ድግስ እንዲያውም የእነሱን ድግስ ዋጥ የሚያደርገው አቶ ምናቡ ግን ወንድ ነው ሞቶ የሚያፋጃቸዋል ሴቶቹ ሲጀመር ድግሱ መታሰቢያ ነው፣ ፓርቲ አይደለም። እሺ፣ አሁን ምሳ ሰዓት ስለደረሰ በሰላሳ ደቂቃ ውስጥ ምሳ በልታችሁ ተመልሳችሁ ነው። ግን አሁን እንደዚህ ቁርጥ፣ ጥብስ፣ ሸክላ ጥብስ ምናምን ተብሎ ምሳችንን እንዴት ነው የምንበላው? የእኔ ድርሻ የምትበሉትን ማወቅ ሳይሆን የምትበሉበትን መክፈል ነው። ተግባባን። አሁን ውጡ።

አለቃ ግን አመለጣት። ይህን ወሬ አለቃ ፊት ወሬ ብልሽ እንዳታውል። አለቃስ ድግሱ ነገ እንደሆነ ነው የምታውቀው። ድግሱ ነገ አይደለም እንዴ? ካርዱ ላይ እኮ ነገ ነው የሚለው። ሳኑ ነገ ዛሬ ነው እንዴ? ሄደን ለእኛ ዛሬ ነው፣ ለአለቃ የሰጠናት ካርድ ላይ ግን ቀኑን ቀይረነዋል። ቆይ እኔ አልገባኝ አንቺ አሁን ስትበይ የነበረው የአርባውን ዋዜማ ነው እንዴ? ሁሌ ግን እንደዚህ ቀኑን ቀይረው፣ ከዛ ሁል ጊዜ ደጅ እንብላ። በቃ እና ለአንቺ ሲል ሕዝቡ ይለቅ። ወይኔ ግን አለቅ የሰማች ቀን ገደለችን። እና የአለቃ ቀንደኛ ጠላት ያዘጋጀችውን መታሰቢያ መድረሳችንን ስትሰማ ጎሽ የምትልሽ ይመስልሻል? መቼም ከስራ አታባረንም አደል? ደግሞ ቀኑን የቀየርኩ አንተ ካባረረችው አንተን ነው የምታባረረው። እስካላወቀች ድረስ ምንም አያሳስብንም? ካወቀችም ከተባረርን አንተ አንቺ የሚባል ነገር የለም። ሁላችንም ተባራሪዎች ነን። ደግነቱ ከመስሪያ ቤታችን ማንም የመጣ የለም። ቀብጠን የመጣ ነው እኛ ብቻ ነን። ወይደበትን ወይደበትን ወይደበትን፣ መካሬ መካሬ፣ ለዲ ያርገው ለዲ ያርገው። እንደው እዛ ማን ተቀበልወት ማን ተቀበልወት እንደው ፊለኔ ከበላል ከጠጣ በቀለ ከመጣ ምን እንጠብቃለን? ቶሎ ወደ ስራችን እንመለስ። ሄርሜላ ትንሽ ጠብቃ አለቃችን ጥያቄ መጠየቅ ትጀምራለች። በቀለም ትንሽ ካየ ስራ ባውለን ማለት ነው ምሳ የት ነው የበላችሁት? አርባ እ ካፌ ማለት አርባ ካፌ ካፌ ካፌ ካፌ እዚሁ ጀርባ የነቸርነት ካፌ ነው የበላ ነው። እነቸርነት ጀርባ አርባ የሚባል ካፌ ነው የበላ ነው። አ ቡጡኒ አ ደህና ነው እንጂ ማንን ውሸታም ለማስባለው? እዚህ አርባ ካፌ ነው የበላነው። ይህን የተከፈተብንን ጥቃት ለመመከት የተለያዩ ሀሳቦችን ስናንሸራሽር ቆይተናል። ከዚህ በኋላ ወደ ቁርጥ ውሳኔ ነው መግባት ያለብን። ለመጨረሻ ጊዜ ያላችሁን ሀሳብ አሁን ንገሩኝ። ካልሆነ ግን ከነገ ጀምሮ የማናችሁንም ዓይን እንዳላየው እኔ እንኳን ሐዘን ላለባት ሴት እንቅፋት መሆን አልፈልግም። በመሆኑም የግድ ሀሳብ መስጠት አለብህ ከተባሉ እኔ በይቅርታ ለፊያት በይ። ዋናው የአንቺ ትልቅ ሆኖ መገኘት ነው። እኔም ከብሬ ራቅ ሀሳብ የለኝም። ግን እንደው አንቺን ቅር እንዳይለሽ ቀይ ወጡ ጎርንቷል፣ ቀይ ወጡ አይጣፍጥም ብለን የሆነ ሀሜት ብናስጀምር ባይ አይ እንትን ሁለት አማራጮች አሉን። የእዝን ቀይ ወጡ አይጣፍጥም ብለን ሀሜት።

ምሳ የት ነበረ በላን ያልሽው? አርባ ካፌ አርባ ካፌ የአርባ ካፌ ካፌ ያለ ብለን የነ ሽመልስ ቸርነት የነ ቸርነት ጀርባ፣ በዚህ ጋር ያለው ከኛ ጀርባ አለ አለ። ሳሚ እኮ በላይ ቡቱን እንድታናገር እንጂ ማንን ውሸት አምለባስ ባለው ምን እንደገባኝ ታውቂያለሽ? ሄዱ ምን አለቃ ምን ገባሽ? እኔ ምንም የዋሻዎች ነገር የለም። የሆነ የደበቃችሁኝ ነገር አለ። ማ? እንዴት አወቅሽ? ወይ ሰዎችዬ እ በቃ በቀለ መቶ ነግሯት ነው የሚሆነው ማለት ነው። በቀለ ጊዜ የለኝም፣ ያየውን ንገረኝ። በቂ። በቃ አንተ ስማርት ስማርት ለመጫወት አትሞክር። አመሰግናለሁ። ጥን በቃ አንተ ስማርት ስማርት ለመጫወት አትሞክር። ከተነቃብን በቃ ምንም ማረግ አልችልም። ንገራት። አምና ለምለም እያገባች ብላችሁ እንዳስደነገጣችሁኝ አሁንም የጅልቀላችሁን ልታከብሩ ነው አይደል? ቀልደኛ፣ በአንተ ቤት አፕሪል ዘፉል ማለት ነው። የምታውቀው ሚስጥር ተናገር፣ አለበለዚያ አንተንም ከነሱ ጋር ጨምሬ ዋጋህን ነው የምሰጠው። በቀለ እዚህ ስራችን ትተን የተቀመጥነው ያንተን እውነት ለመስማት ነው። ከተናገር ከተናገር የምን ዙሪያ ጥምጥም መሄድ ነው። እኔ ምን ገዶኝ ንገረኝ ካላችሁማ አንቺ ከመጣሽ በኋላ እኮ እዚህ ቤት ደስታ ርቋል። ማለት እስኪ ንገረኝ ሳሚማ። እንደውም አንቺን ሲያይሽ የሆነ አውሬ ያየ ነው የሚመስለው። እውነቴን ነው። በፊት እኮ ሻይረፍት ላይ ያለንን ደስታ አጠይቅኝ ሁሉም ወጥቶ እንደው አነበረ የሚለው እውነቴን እኮ ነው። ጋሽ የሚመጡና አንድ ላይ ተቀላቅለው አነበረ የሚለው ቤተ ቤተ አይረሳኝም። በተለይ ጋሽ ቀድሞ ሚስት የመጡ ጊዜማ ቤተ ቤተ ቤተ የዛን ያለውን ደስታማ አጠይቂኝ። እውነቴን እኮ ነው። መስማ በቄ ይሉኝ እና እንደው ነካ ያረጉና ጎኔል። እውነቴን እኮ ነው። ሁለት መቶም ሶስት መቶም ሸጎት ያረጉልኝ ነበር።

ባለቤት ተብዬ ዋጋ ነህ እሳቸው እንደው የተከበሩ ይቢ አስተዋይ የቀድሞ ባለቤት ማለት ረሳኋል። ይኸውልሽ ጋሼ ከሞቱ በኋላ እኮ እንደው ይሄ ቤት ደስታ የለውም። እውነቴን ነው፣ ባንቺም እኮ መፍረድ አይቻልም። እንደምን ነው? ደሞዝ ተጨመረ እንዴ? በቅዬ ሳሚዋ የምንበበለው እኮ ደሞዝ የተጨመረ ጊዜ እኮ ነው። እንደውም እኮ ትዝ ይለኛል፣ እትዬ መተው ደሞዝ ጨምር ያለው ብሎ ሲነግሩን እኮ ነው። አቤት የዛሬ የነበረው ደስታ ደስ ይላል። መታም ደሞዝ ጨምራም ነበር። እንግዲያው ካስታወሱኝ መላው ጋውት እንዲ ይሄ ቤት እንደዚህ ጨለማ ሳይወርሰው በፊት እትዬ እኮ ሲመጡ ቤቱ ፍክት ድምቅ ነበር እኮ። የሚለው አይደለም፣ ፈገግ ብለው፣ ኮስተር ብለው ራሱ እኮ እንዴት ነበር ውበታቸው? አቤት ውበት አቤት ውበት። ቀጥል፣ ቀጥል፣ ተመልከች እንግዲህ አሁን ፊት እንደዚህ ጨለማ ሳይወርስ በፊት እንዴት ፍክት ያለ እንደነበረ ቤቤቤት። አረ አረ፣ ፊትም አሁንም የፈካ ነው። እንደው ደፈር ከኛ አትበኝና ጋሼ መጀመሪያ ሚስቱን ፈቶ አንቺን አገባ የተባለ ቀን ስሰማ የደነገጥኩትን ድንጋጤ መቼም መቼም ደግሜ መደነግጥ አይመስለኝም። እኔም ስሰማ ልክ እንደ አንቺ እንዳሆኑ ነው ያልኩት። እንደ እውነት እኮ ነው። ግርም እኮ ነው የሚለኝ ሰው እንዴት መላክን ፈቶ አቤት